እንደጠቀስነው አላህ ዱንያን ከፈጠራት ቀን ጀምሮ እስከ መጨረሻው የሚያጠፋበት ቀን ድረስ ካሉ ቀናቶች ሁሉ በላጩ ቀናት ውስጥ ውስጥ ነው ያለ ነው። እነዚህን ሰዓቶችን መጠቀም አለብን። እነዚህን ጊዜያቶችን መጠቀም አለብን። እነዚህ ከምርጡ አስር ቀናቶች ውስጥ ደግሞ በላጩ ምርጡ ሰይዳችን ሰለላሁ ዓለይሂ ወሰለም ሐዲታቸው ላይ

ምርጥ ቀን ፀሐይ የወጣችበት ፀሐይ ወጣችበት የተባለ ቀን ሁሉ ምርጡ ያህ ቀን ነው። አላሁ ተዓላ ጀለ ጀላሉሁ መላይካዎች ላይ የሚኮራበት ለባሪያዎቹ ቅርብ የሚሆንበት እያንዳንዱን ባሪያዎቹ ያደረጉትን ነገር እየጠቀሰ መላይካዎች ላይ የሚኮራራበት ቀን ነው እያቸው፣ ባሪያዎችን ተንጨባረው ፀጉርም ምንም መቁረጥ አይቻልም አይደል፣ ሐጅ ላይ ያሉት እንግዶቹ እንደዛ ተንጨባረው እንደዛ አዋራ በአዋራ ሆነው ሚያርዱትን ቁርባኑን አዘጋጅተው ከእያንዳንዱ ከተለያየ አካባቢና ሀገር መጥተው የእኔን ራህመት እኮ የው እየከጀሉኝ ነው ብሎ አላህ ጀለ ጀላሉ የሚኮራበት ቀን ነው። ወለም የረው ዓዛብ የኔን ቅጣት እንኳን ሳያዩ ፈርተው እኔን የሚያለቅሱ እኔ ጋር የሚያለቅሱ ራህመቴን የሚከጅሉ ባሪያዎችን ያቸው እያለ አላህ ጀለ ጀላሉ የሚኮራበት ቀን ነው አሉ። ከዛ በኋላ ሰይዳችን صلى الله عليه وسلم منا له እንደዛን ቀን ከجہنም ነፃ የሚወጣበት ቀን አልታየም አሉ ከዛ ላይ እንደዛች ቀን የውም ዓረፋ ቀን ላይ አላህ ጀለጀላሉ ትላልቅ ወንጀሎችን እንዳለ የሚምርበት የሚመረበት ነውሮችን የሚሰትርበት ምኞቶችን የሚያሳካበት ዱንያውም የሆነ ያ ምኞት ትላልቅ የተባሉ በእኛ አቅም ላይ ላናደርጋቸው ምንችላቸውን። በዛ ቀን ላይ ግን ተጠይቆ የማይመልስበት ትልቅ ቀን ነው። ሰይደቲ ዓኢሻ ረዲየላሁ ዐንሃ በሐዲታቸው ላይ ሰይዳችን ሰለላሁ ዐለይሂ ወሰለም እንዲ ያሉ ትለናለች። ማ ሚን የውሚን አሉ። ምንም አይነት ቀን የለም አላህ ጀለጀላሉ በብዛት ከእሳት ነፃ የሚያወጣበት ቀን ልክ እንደ ዓረፋ ቀን ነው። ለባሪያዎቹ ሁሉ ቅርብ ሆኖ መላይካዎቹ ላይ እዋቸው አህሉል አርድ የመሬት ሰዎችን እዋቸው ብሎ የሰማይ ነዋሪዎችን ሚኮራባቸው ቀን ነው አብሶ ደግሞ ዑለማዎቹ ሲናገሩ ዓሽየት የውም ዓረፋ የዓረፋ ማምሻዋ ላይ ከዓስር እስከ መግሪብ ያለችዋ ሰዓት ማለት ነው። ዘጠነኛው ቀን ላይ ትላልቅ ዑለማዎቹም ከሰለፎቹም ጀምሮ ሐጅ ላይ ያልሄዱት ራሱ ታሪፍ በሚባል የሚታወቅ ዝግጅት ነበራቸው። እነ ሰኢድ ኢብን ዓባስ ረዲየላሁ ዓንሁማ እነሱ ናቸው የጀመሩት ይባላል። ከዛም በኋላ ታቢዒዮች የሚያደርጉት የነበረ እስካሁኑም ድረስ መሻኢኾቹም ዑለማዎቹም የሚያደርጉት ሐጅን አላህ ያልወፈቀው ሐጅን እንዳለ ይመስላል። የዚህ መጨረሻው አቀን ያቺ ያረፋ ቀን ላይ ከአስር እስከ መግሪብ ሰብሰብ ብሎ የሆነ ቦታ ላይ ዱዓ ዚክር እያደረጉ እስከ መግሪብ ድረስ ያሳልፏታል። ከዛ በኋላ መግሪብ ላይ አብረው ያፈጥራሉ ማለት ነው። ይሄ ታሪፍ ይሏት ነበር። ሐጅ ያልሄደው ሄደው ሐጃጆችን መስሎ በዛሽ ሰዓት ለሐጃጆችም ለኡመቱ እንዳለ በተከፈተው በር ለመግባት በዱዓ በዚክር ያችን ሰዓት ያሳልፋል።

ኢቅራ በማለት የጀመረው መልእክት ሃያ ሶስት ዓመታትን ደረጃ በደረጃ እየወረደ ተከተበ። እርሶስ ከዚህ ሰማያዊ መልእክት ድርሻው ምን ያህል ነው? ቁርአንን ተምረዋል? ካልተማሩ ዕድሜ ያልፏል አሊያም ጊዜ የለኝም ብሎ እንዳያስቡ ዘምዘም ኦንላይን ቂራት ማዕከል ለዚህ ጥያቄ መልስ ይዞ ወደ እናንተ በቅ ቁርአንን ባሉበት ቦታና በክፍት ጊዜው ይማሩ። ቁርአን ያጠናቀቁ ከሆነ ቀጣዩን የኢልም ምዕራፍ ይክፈቱ። ስለ ሰላትና ኢባዳ በየለቱ ስለሚያከናውኑት ግብይት የእስልምና መርሃ ግብር ምን ይላል? ፊቅህ፣ ሐዲስ፣ ሲራ ነው ሰርፍ፣ የቁርአን ተፍሲርና ሌሎች የእስልምና ዕውቀት ዘርፎችን ብቁ በሆኑና ልምድ ባካበቱ ኡስታዞች እኛ ዘንድ ይማሩ። ለመመዝገብና ለበለጠ መረጃ 0978 670423 ወይም 099334 520 ይደውሉ። ዘምዘም ኦንላይን የቁርአንና የኢልም ማዕከል። ሰይድ ኢብን አባስ ረዲየላሁ አንሁማ የአረፋ ቀን አሉ፣ ሰይዳችን ሰለላሁ አለይሂ ሰለም ለኡመታቸው በጣም ዱዓ አደረጉ፣ አለቀሱ። አላህም ጀለ ጀላሉ እሺ አላቸው። ዱዓቸውን ተቀበላቸው። ለኡመትህ እንዳለ ምሬልሃለው፣ ነገር ግን በደሎችን ሲቀር አላቸው። በደል ሲቀር እሱን አልማርኩም፣ በደልን ግን ከበዳዩ ለተበዳዩ ይይዝለት አለሁ ሲላቸው፣ ሰይዲ ረሱሉላህ ሰለላሁ ዓለይሂ ወሰለም ምናሉ፣ ያረቢ ከፈለክ እኮ አንተ ለተበዳዩ ጀነትን ሰተህ በደሉን በዳዩን አፉ ማለት ትችላለህ አንተ ብለው ዱዓ ማድረግ ጀምሩ። የዛን ጊዜ መልስ አልተሰጣቸውም አሉ። ዘጠነኛዋ ቀን አለፈች። ሌሊቱን አድረው ሙዝደሊፋ ላይ ጠዋት ላይ እየሳቁ ፈገግ እያሉ ወጡ ከድንኳናቸው። ሰይድ አቡበክር እነ ሰይድና ዑመር ረድያላሁ አንሁማ ፊትለፊት አገኟቸውና አላህ ያስደስታችሁ ያ ረሱላላህ፣ ምንድን ነው እንደዚህ ተደስታችሁ ያሳቃችሁ ነገር አሏቸው። የዛን ጊዜ ምን አሉ? ይሄ የአላህ ጠላት ኢብሊስ አላህ ጀለ ጀላሉ ዱዓይን እንደተቀበለኝ ሲያውቅ

ከዛ አንጻር የዛ ኡመቱን ለማጥፋት ዝቶ የመጣው የሸይጣን ንዴት የራህመቱን ሰው ትልቁን ሰው ያስደስታችኋል ማለት ነው። በእንደዚህ አይነት መልኩ ፈገግ ብሎ የወጣው ኡመቴ አላህ ለአላህ የጠየቅሁትን ለኡመቴ የጠየቅሁትን እንደ ተቀበለኝ ሲያቅ ነው። አፈር አንስቶ ላይ ላዩ እየበተነ ተዋርዶና ተናዶ አይቸው፣ ይሃ ነው ያሳቀኝ አሉ ሰይዳችን ሰለላሁ ዓለይሂ ወሰለም። ወንጀል ያለበት ሁላችን ሓጃ ያለበት ሁላችን የዱኒያ አኸራ ሓጃ አለን። እንደዚህ አይነት ቀን የውም ዓረፋ እድሉም ሰፊ ምንም አይነት ቀን አልታየም። ኸይሩ የውም የተባለ የዱኒያ አጠቃላይ ምርጡ ቀን ነው። ምርጡ ቀኖች ውስጥ አስሩ ናቸው። ከአስሩ ደግሞ ምርጡ ቀን የውም ዓረፋ ነው። የዓረፋ ቀን ነው አላህ እንግዶቹን ተቀብሎ የማያሳፍርበት ቀን ነው። ጠያቄውን ሁሉ የፈለገውን ነገር የሚሰጥበት ነው። በእንደዚህ አይነት ቀን ላይ ከባባድ ሓጃዎችን ዱአ አድርገው አላህ ዱዓቸውን ዓመት ሳይሞላው ወር ሳይሞላው ኢጃባውን ያሳያቸው ብዙ ኸልቅ አለ። ተሞክሯቸውን ያካፍሉ ግማሹ አንዷም እንትላለች ስንት ዓመት ያለ ልጅ እኖር ነበር አለ የውም ዓረፋ ቀን ያ ረቤ አላህ እንደው በዚህ ቀን ምርጥ ቀን የተባለውን ይህን ምርጥ የሆነን ነገር ልብ የሚከጅለውን ነገር ልጅ አትከለክለኝም የሚቀጥለው ዓረፋ ሲመጣ ልጄን አቅፌ እንጂ ብላ ዱዓ አደረገች። በሚቀጥለው ዓረፋ አራት ሰዓት ላይ ጠዋት አራት ሰዓት ላይ ነው የተገላገልኩት አለች። ስንት ዓመታት ያልወለደች የነበረች ስንት በሽተኛ አፍያን ያገኘው በእንደዚህ አይነት ቀን ነው። ስንት ትላልቅ ሀጃዎች የወጡት በዛ ቀን ነው። ስንቱም ደግሞ ከአላህ ጋር ከአላህ ጋር እርቁን አግኝቶ ትልቅ ደረጃ የደረሰበት ቀናቶች ናቸው። ታላቁ ታቢዒ ሰይድና ዓብዳላህ ብን ሙባረክ የሐጅ ቀን መጣው አሉ የሐጅ ቀን አረፋ ላይ ነኝ። ዞር ዞር ስል የነ ሰይድ ኢማም ሻፊዒን ሼክ ሱፊያን ተውሪ የተባሉትን አየኋቸው። በጉልበታቸው ወድቀው እጃቸውን ከፍ አድርገው ድዋ እያደረጉ ነው። በዛ ሰዓት አጠገባቸው መጥቼ ቁጭ አልኩ አሉ። ዞር ብለው አዩኝና እኔ መሆኔን ሲያውቁ ምን አልኳቸው? ጠየቅኳቸው አሉ። በዚህ ሰዓት ላይ ከዚህ ሁሉ ስብስብ ማን ነው መጥፎ የሚባል ሰው መጥፎ የተባለ ሰው? ይሄ ሁሉ አላህን እየጠየቀ ያለበት ሰዓት፣ አላህን እየለመነ ያለበት ሰዓት መጥፎ ሰው ማለት ማን ነው ተብሎ ሲጠየቁ ምናሉ አሉ። ሰይዲ ሱፊያን ተውሪ አላህ አይምረኝም ብሎ የሚጠረጥር ነው። በዚህ ቀን ላይ አላህ አይምረኝም ብሎ የሚጠረጥር መጥፎ ሰው ማለት ይሃ ነው። መጥፎ የሆነ ጥርጣሬ የአላህ ረሕመቱ ሰፊ በሆነበትና ታይቶ በማይታወቅ መልኩ በሚወርድበት ሰዓት ላይ ወሊሃዛ ያ እኽዋን ያቺን ቀን ለትላልቅ ሓጃችን መጠቀም አለብን። ለዱንያ፣ ለአኼራ ሓጃችን መጠቀም አለብን። ያሀ ቀን ደግሞ የመጀመሪያው ሥራ የመጀመሪያ ወሳኝ ነገር መጠንቀቅ ያለብን አይናችንን፣ ጆሮችንን፣ ምላሳችንን አጠቃላይ ከወንጀል ለመጠበቅ እንሞክር። እዛው ሓጅ ላይ ሰይዳችን ሰለ ላሁ ዐለይሂ ሰለም የአረፋ ቀን ላይ አንድ ወጣት ያጎታቸውን ልጅ ጭነወት ነበረ፣ ግመላቸው ላይ እዛ ቦታ ላይ ያው ሂጃብ ይከፈታል። ምን ይከፈታል? ሴቶች ምናምን ብዛት አለ። ያ ወጣት ልጅ ነገር ነው፣ አይኑን እንዲ እንዲህ ብሎ ወደዛ ወደዚህ ሲያይ አዩትና፣ የወንድሜ ልጅ ሆ ያሉት ይኸውልህ ይሄ ቀን እኮ ይሄ ቀን ምንድነው? ይሄ ቀን በአጭሩ ሲነግሩት ሰይዳችን ሰለላሁ ዐለይሂ ወሰለም ሐዛ የውሙን አሉት። ይሄ ቀን እኮ ጆሮን፣ አይኑን፣ ምላሱን የጠበቀ አላህ የሚምርበት ቀን ነው። በቃ ይሄ የመጀመሪያው ስራ ትንሹ ደረጃ፣ ይሄን ጆሮን አይኑን የጠበቀ ምላሱን የጠበቀ ከሐራም ነገር አላህ የሚምርበት ወንጀሉን እንዳለ የሚምርበት ቀን ነው። ስለዚህ የመጀመሪያው ስራችን ከእንደዚህ አይነት ነገር መጠበቅ፣ ትልቅ ቀን ነው። والله العظيم ሰይዳችን ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ በእንደዚያ ተልቀው የተናገሩት እንደዚህ አይነት ቀናቶች የለም። ባለፈውን ኹጥባ እንደተናገር ነው፣ ሸይጣን አልታሰረም እንጂ ሰው ከመዝጊድ አይወጣም ነበር። እነዚህን አስር ቀናቶች ከረመን አስሩ የመጨረሻው ምርጡ የረመን አስር ቀናቶች ከዛ ይበልጣሉ የተባሉበት ቀናቶች ናቸው። ሌሊቱ የረመኑ ይበልጣል የተባለው ሌይለት አልቀድር ስላለ ነው። ቀኑ ግን እንደዚህ አይነት ወር እንደዚህ አይነት ሻር እንደዚህ አይነት አስር ቀናቶች ምንም የማይገኝበት ነው። በዛ ላይ ደግሞ የውም አረፋ ከሁሉም በላጭ የሆነ ምርጡ ቀን። ስለዚህ የመጀመሪያው ያሃ ነው መጠንቀቅ ያለብን። ሌላው ደግሞ ያቺን ቀን መጾም ሰይዳችን ሰለላሁ ዐለይሂ ወሰለም ያቺን ቀን አላህ ጋር ከጅላለው ያለፈውንና የሚመጣውን ወንጀል ያስምራል ብዬ ከጅላለሁ ብሎ ነው። ሁለት ዓመት ወንጀል የሚያስምር ምን አይነት ሓጃ ላይ አስፈላጊ ለእኛ ያስፈልገናል።

የቀልባችንን ወንጀልም ቆሻሻም የሚጠራርግ የሆነ መሐባ ፍቅር የአላህን ጀለ ጀላሉ የሰይዳችን ለ ላ ለ ሰለም ውዴታን እንዲሰጠን ሌላም አጠቃላይ የዱኒያ አኸራ ሓጃችንን የምንለምንበት ቀን ነውና በምንም አይነት መልኩ ያለምንም ፋኢዳ እንዳያልፍብን ምንም ነገር ላይ ሆን ሓጃም ላይ ሆንን ሁሉን ነገር ትተን አብሶ ደግሞ ያችን ማምሻዋ ሰዓት ላይ የአረፋዋን በዱዓ በዚክር በለቅሶ አላህን ጀለ ጀላሉ በመለመን ማሳለፍ ይኖርብናል ብናል። አላህ ይወፍቅን። ከዛም በኋላ ደግሞ ምርጡ ቀን የአረፋ ቀን ይመጣል። የአረፋ ቀን ሱናዎችን ሁላችንም እናውቃለን። የመጀመሪያው ሱና ሁልጊዜ ዒዱ በመጣ ቁጥር የምናቀው ተክቢር ነው። አላሁ አክበር አላሁ አክበር ላኢላሃ ኢለላህ ወአላሁ አክበር ወሊላሂል ሐምድ እያለን ይህን ተክቢርን ከልባችን አላህንን እያተለቅን ሱናውን መጠበቅ አለብን። የመጀመሪያዋ ሌሊት እስከ ሰላት መጀመሪያው ድረስ ተክቢር እስከምናደረግ አላሁ አክበር እስከሚባል ድረስ ከሌሊቷ ጀምሮ የዒዱ ዋዜማ ሌሊቱ ጀምሮ ከመግሪብ እስከ ሰላት የኢዱ ሰላትን እስከሚተሐረም ድረስ ሙጥለቅ ይባላል። ተክቢር ይደረጋል በማንኛውም ሰዓት ያለምንም ገደብ ያለምንም ጊዜ ማለት ነው። ላኪን ከዛ ከቀደመኑ ዘጠነኛው ቀን የዓረፋ ቀን ኢዱንም ጨምሮ ከሱ በኋላ ሶስት ቀን ጨምሮ እነዚህ አምስቱ ቀን ላይ ደግሞ ከሰላዋት በኋላ ፈርድም ይሁን ሱናም ይሁን ሰላቶችን ሁሌ ከሰላት ብቻችንም ሆንን ጀማዓም ሆንን ከሰገድም በኋላ ይሄ ተክቢር ከሰይዳችን ሰለላሁ ዐለይሂ ወሰለም የመጣ ሱና ነው። ይህን መጠብቅ መጠብቃለን። ኡድሕያውን ለማረድ የነየትን ሰዎች ኡድሕያችንን ማረድ አለብን። የሚታረደው ሌሊቱን አደለም። በሌሊቱ ያረደ ወይም ደግሞ ከሰላት በፊት ያረደ ለቤተሰቡ ያመጣውና ያቀረበው ስጋ ነው እንጂ ኡድሕያ አደለም ብለዋል ሰይዳችን፣ ሐዲታቸው ላይ ዛሬ አሉ፣ የዒዱ ቀን ማለት ነው፣ የአረፋ ዒዱ ቀን። ዛሬ የመጀመሪያ የምንጀምረው ስራ ሰላታችንን እንሰግዳለን፣ ተመልሰን ኡድሕያችንን እናርዳለን አሉ ይሄን ያደረገ ሱናችንን አግኝቷል አሉ ሰይዳችን ሰለላሁ ዐለይሂ። ይሄን ግን ያላደረገና ከዛ በፊት ያረደ አሉ፣ ለቤተሰቡ ያቀረበው ስጋ ነው እንጂ ከኡድሕያና ከዒባዳ ምንም የሚገናኘው ነገር የለም ብለዋል። ስለዚህ ቶሎ ሰላቱን ማፍጠኑ ስለሚወደድ፣ ለኡድሕያውም ተብሎ ሳይበላም ስለሚወጣ፣ ምንም ሳይበላ መወጣቱም ስለሚወደድ ፈጠን ይደረጋል ሰላቱ። ከተሰገደ በኋላ ኡድሕያውን ማረድ

ደም ማፍሰስ ነው የበግ ደም ማለት ነው። ይህ በግ ወይም በሬ ወይ እንደዚህ ደም ማፍሰስ ነው ብለዋል። ልክ ደሟ መሬት ላይ ስትደርስ ከመድረሷ በፊት አላህ ጀለጀላሉ ጋር ደረጃው ይደርሳል፣ ቦታው አጅሩ ይጻፋል። ያቺ ከመድረሷ በፊት ብለዋል። ትልቅ ስራ ነው። ሰይዳችንም ሰለላሁ ዐለይሂ ወሰለም ሁለት የሚያማምሩ በጎችን አምጥተው ነው አንዱን አረዱ ለእኔና ለቤተሰብ ያሉ፣ ሁለተኛውን አረዱና ከኡመቴ ማረድ ለማይችሉት አሉ ከኡመቶቼ ማረድ ለማይችሉ ይህን ነገር አላህ ላልወፈቃቸው ለእነሱ ብለው ሰይዳችን ሰለ ላ ሰለም አርደዋል። ስለዚህ ይሃ ነገር የተወደደ ጉዳይ ነው። በእንደዚ አይነት መልኩ ማድረግ አለብን። ተጠዩብ ተዘዩን፣ ምርጥ ልብሶቻችንን የፈለገ ምንም አይነት በላም ጭንቀትም ችግርም ቢሆን ዒዱን ዒድ አስመስለን ደስ ብሎን ጥሩ ልብስ፣ ጥሩ ሽቶ ተጠቅመን በደስታ ማሳለፍ አለብን። ደስታችንን ማካፈል አለብን። ለሌሎችም ደስታ በተካፈለ ቁጥር የሚበዛ ነገር ነው። አላህ ይወፍቀን።